አስራ አንደኛው የጣና ፎረም የመሪዎች ስብሰባን በተሳካ መንገድ ለማካሄድ አስፈላጊው ዝግጅት እየተደረገ መሆኑን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ገለጸ። ጥቅምት 14 2018 ዓ ም ጀምሮ በባህር ዳር ከተማ የሚካሄደውን የጣና ፎረም የመሪዎች ስብሰባ ያለምንም የጸጥታ ችግር እንዲካሄድ የሚያስችል የጸጥታ አካላት የተሳተፉበት ውይይት ተካሂዷል። ውይይቱን አስመልክቶ የተሰጠውን መግለጫ የተከታተለው ባልደረባችን ዘመናዊ እርጋ ተጨማሪ መረጃ ሊያጋራም በቀጥታ መስመራችን ላይ ይገኛል። ዘመኑ እንደምን ዋልህ? አጠቃላይ በመግለጫ የተነሱ ሀሳቦችንና መረጃዎችን መቀጠል ትችላለህ። አመሰግናለሁ ስፈልግ አፍሪካ በተለዋዋጭ የዓለም ስርዓት ውስጥ በሚል መሪ ሀሳብ እንግዲህ አስራ አንደኛው የጣና ፎረም የመሪዎች ጉባኤ ይካሄዳል ማለት ነው። ፎረም የመሪዎች ጉባኤ እንግዲህ በባህር ዳር ከተማ ጅማሮን ያደርግና ለቀጣይ ሁለት ቀናት ደግሞ በአዲስ አበባ ይደረጋል። እንግዲህ የፊታችን ጥቅምት 14 እስከ 16 ነው ጉባኤው ለሶስት ተከታታይ ቀናት የሚደረገው። ይህንን በማስመልከት እንግዲህ በተለይ በ አማራ ክልል የጸጥታ መዋቅር አባላትና የብሔራዊ ጸጥታና ደህንነት ግብረ ኃይል አባላት በዛሬ ሁለት የጣና ፎረምን በተሳካ መንገድ ጉባኤው ተጀምሮ እስኪጠናቀቅ ድረስ በሰላም እንዲጠናቀቅ ማክበር በሚቻልበት ጉዳይ ላይ ዛሬ እንግዲህ የምክክር መድረክ አካሂደዋል። በዚህ ምክክር መድረክም እንግዲህ በክልሉ የሚገኙ የጸጥታ መዋቅር የስራ ኃላፊዎችን ጨምሮ ቀደም ቢ እንዳስታወቁት የጸጥታና ደህንነት ግብረ ኃይል አባላትም ተገኝተዋል ማለት ነው። ይህንን በማስመልከትም የክልሉ ፖሊስ ጠቅላይ መምሪያም እንግዲህ መግለጫ ሰጥቷል። እንግዲህ አፍሪካ በተለዋጭ ዓለም ስርዓት በሚል መሪ ሀሳብ ዘንድሮ እንግዲህ ለ11ኛ ጊዜ ይህ የጣና ፎረም የመሪዎች ስብሰባ በባህር ዳር ጅማሮውን ሲያደርግ በዋናነት እንግዲህ በአፍሪካ የደህንነት ችግሮች አፍሪካዊ መፍትሔ እንዲገኝላቸው እንዲሁም ደግሞ የአፍሪካ መሪዎችም በተለይ በሚገጥሟቸው የውስጥና የውጭ ደህንነት ችግሮች ላይ መፍትሔ የሚለዋወጥባቸው ልምድ የሚቀስሙባቸው መድረኮች ይሆናሉ ተብሎ ነው የሚታሰበው። ይህንን በማስመልከትም እንግዲህ በባህር ዳር የፊታችን ጥቅምት 14 ይህ የጣና ፎረም እንደሚጀመር ነው የሚጠበቀው። በውይይቱ ላይ እንግዲህ ዛሬ በተደረገው የጸጥታና ደህንነት ግብረ ኃይል ውይይት ላይ የተገኙት የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዮሱፍ እንዳነሱት ከሆነ ይህ ጉባኤ እንግዲህ በዚህ ወቅት በዚህ አስቸጋሪ የፈተና በገጠመን ወቅት መደረጉ ለክልሉ አጠቃላይ ልዩ እንደሚያደርገው ነው የገለጹት። በተለይም ደግሞ ምንም እንኳን የክልሉ የሰላም ሁኔታ ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም አሁንም ቢሆን አልፎ አልፎ የሚታዩ የጸጥታ ችግሮች አሉ። ይሄንን የጸጥታ ችግር በማቋቋም ግን ከሀገር አልፎ እንዲህ አይነት አፍሪካዊና አህጉራዊ መድረኮችን ማካሄድ በሚቻልበት ቁመና ላይ መደርሰናል። ለዚህ ደግሞ የክልሉ መንግስትና ህዝብ ሊኮራ ይገባል የሚል ሀሳባቸውን አንስተዋል። በተለይ ጉባኤው ተጀምሮ እስኪ ጠናቀቅ ፎረሙ ተጀምሮ እስኪ ጠናቀቅ ድረስ እንግዲህ በቀደመ የአማራ እሴትን በጠበቀ መንገድ እንግዶችን በሰላም ተቀብሎ ማስተናገድ እንደሚገባም ዶክተር እሸቱ ዮሱፍ አንስተዋል። መድረኩ እንደ ኢትዮጵያ ውስጥ አማራ ክልል ውስጥ እንዳይካሄድ የውስጥ ሴረኞች ሰፊ ጥረት ሲያደርጉ ቆይተዋል። ግን ደግሞ አልተሳካም። ክልላችንን ሰላም ሁኔታውን እያጸናነ ግን እንዲህ አይነት ጉልህ መድረኮችን ማድረግ እንደምንችል አንዱ የምናሳይበትና በገጽታችን የምናስተዋውቅበት መድረክ ይሆናል የሚል ሀሳባቸውን አንስተዋል። እንግዲህ ዶክተር እሸቱ ዮሱፍ፣ ከዛ ባሻገር እንግዲህ ክልሉ ባለፉት ሁለት ዓመታት ምንም እንኳን በጸጥታ ችግር ውስጥ ቢሆንም ትልልቅ መድረኮችን ጀምሮ በስኬት ያጠናቀቀበት ልምድ ቀስሟል ነው ያሉት። ለዚህም እንደ ማሳያ ያነሱት እንግዲህ ትልልቅ ሀገራዊ መድረኮችን አድርገናል። የምክክር ኮሚሽንም እንግዲህ ከተለያዩ የክልሉ አካባቢዎች ተውጣጠው በሰላም ምክክር አድርገው ወደ የቤታቸው የተመለሱበትን ሁኔታ አንስተዋል። ስለዚህ ይህንኑ እንደ ላብነት መነሻ በመያዝ ደግሞ የጣና የጣና ፎረም የመሪዎች ጉባኤንም በሰላም ጀምሮ ማጠናቀቅ የሚቻልበትን ሁኔታ እንግዲህ ከጸጥታ ግብረ ኃይሉ ጋር ምክክር ተደርጓል ማለት ነው። ለዚህም የጸጥታ መዋቅሩ የበኩሉን ሚና እንዲወጣም ጥሪ አቅርቧል። በዚሁ መድረክ የተገኙት እንግዲህ የአማራ ክልል ፖሊስ ጠቅላይ መምሪያ ዋና አዛዥ የሆኑት እንግዲህ ኮሚሽነር ጄኔራል ዶክተር ዘላለም መንግስቴም በተለይ የጸጥታ እና የደህንነት ግብረ ኃይሉ እንዲህ አይነት ዓለም አቀፋዊ ኩነቶችን እንግዲህ በአዲስ አበባም እንዲሁም በባህር ዳርም በክልል ከተሞችም ሲደረጉ በሰላም ተጀምረው እንዲጠናቀቁ የማድረግ ትልቅ ልምድ አለው። ስለዚህ የጣና ፎረም እንግዲህ ባህር ዳር ጅማሮን ሲያደርግ በሰላም ተጀምሮ እንዲጠናቀቅ እንግዲህ ይኸው የጸጥታ ግብረ ኃይሉ ያንን ተሞክሮ እውን የሚያደርግበት ይሆናል ብለዋል። ከዛ ባሻገር ለክልሉና ለኢትዮጵያም ለሀገሪቱም እንግዲህ ትልቅ የሆነ የገጽታ ግንባታ የምናደርግበትና የበለጠ ክልሉ ሰላም እንደሆነ የምናሳይበት ስለሆነ ለዚህ የጣና ፎረም የመሪዎች ጉባኤ መሳካት የጸጥታ መዋቅሩ የበኩሉን ሚና ይወጣል የሚል ሀሳባቸውን አስተዋል። እንግዲህ የፖሊስ ጠቅላይ መምሪያው ባለፉት ወራት ሰፊ የሆነ ሪፎርም ተግባራትን አከናውኗል። በዚህም መሰረት እንግዲህ ሪፎርሙን ከግምት ውስጥ በማስገባት በተለይ የፖሊስ አባላት በጥብቅ ዲስፕሊን እንዲህ አይነት ትልልቅ መድረኮች በሰላም ተጀምረው እንዲጠናቀቁ የበኩላቸውን አስተዋጽኦ ያበረክታሉ። ከዛ ባሻገር በተለይ የክልሉ የአማራ ክልል ሕዝብ እንዲህ አይነት መድረኮች በሰላም ተጀምረው እንዲጠናቀቁ የበኩሉን ሚና እንዲወጣ በተለይ ደግሞ የአማራ ሕዝብ እሴቱን አውጥቶ በማሳየት ለተሰብሳቢዎቹ ወይንም ደግሞ ለእንግዶቹ ከአቀባበል ጀምሮ እስከ አሸኛኘት እንግዲህ በጥብቅ ዲሲፕሊን ሊመራ እንደሚገባው አጽንኦት ሰጠዋል ማለት ነው። በተለይ የአማራ ክልል ባለፉት ሁለት አመታት በግጭት ውስጥ ነው የቆየው። ግን ደግሞ ይህንን ግጭት አሁን በሰላም እንዲፈታ በኩልን ጥረት እያደረገ ይገኛል እንደ መንግስት። ይህንንም በተመለከተ እንግዲህ ይህ የጣና ፎረም በተለይ ለክልሉ ሰላም አሁንታዊ ሚና ይጫወታል የሚል ሀሳባቸውን አንስቷል። የፊታችን ጥቅምት 14 እስከ 16 እንግዲህ ለሶስት ተከታታይ ቀናት የጣና ፎረም የአፍሪካ የመሪዎች ጉባኤ ይጀምራል ተብሎ ነው የሚጠበቀው። የመጀመሪያው ጉባኤ እንግዲህ በባህር ዳር ጅማሮን ያደርጋል። ይህንን በማስመልከት ቀደም ብዬ እንዳነሳሁት የክልሉ ጠቅላይ መምሪያ መግለጫ ሰጥቷል። መግለጫውን አካተን ደግሞ ሌሎች ሀሳቦችንም ጨምረን በምሽት የዜና ወጃችን ተጨማሪ መረጃዎችን የምናደርስ ይሆናል። አሁኑ ያለ መረጃ ይህንን ይመስላል። ስፈልግ ዘመኑን ላደረስከን ተጨማሪ መረጃ እጅግ አርገን እናመሰግናለን። መልካም ጊዜ